ብዙ ጊዜ የተገለጸው ጠቢብ ማን ነው በምሳሌ መጽሐፍ ውስጥ ያለው ጠቢብ ሰው እግዚአብሔርን የሚፈራ ሰው ተብሎ ተገልጿል ጥበቡ የሚጀምረው እግዚአብሔርን በመፍራት ነው እሱም ውሳኔዎቹንና አመለካከቶቹን ይቀርጻል እንደ ሰነፍ ሳይሆን በጥሞና ያዳምጣልና ማስተዋልን በዕለት ተዕለት ሕይወት ላይ ይጠቀማል። ልቡ ትሁት ነው እና ሁል ጊዜ ምክርን ይፈልጋል ይህ ጠቢብ ሰው እርማትን ከፍ አድርጎ በመመልከት ያድጋል። ተግሣጽ እድገትን እንደሚያመጣ ስለሚያውቅ የማይመች ቢሆንም ምክርን አይቃወምም። ምሳሌዎቹ ብዙውን ጊዜ እሱን ከፌዘበት ጋር ያወዳድራሉ፤ ይህም ጥበብ ትሕትናንና ማስተማርን እንደሚጨምር ያሳያሉ። በማንኛውም ሁኔታ ከኩራት ይልቅ እውነትን ይመርጣል። ብልህ ሰው አንደበቱን ይጠብቃል፣ ከቂል ክርክርም ይርቃል። ቃላቱ እንደ ጥልቅ ውሃ ሀብታም፣ የተረጋጋና መንፈስን የሚያድስ ናቸው። በቁጣ ምላሽ ከመስጠት ይልቅ በትዕግስትና በሰላም ምላሽ ይሰጣል። ንግግሩ ሌሎችን ያንጻል እንጂ አያፈርስም። በመጨረሻም ጠቢብ ሰው በቅንነትና በጽድቅ ይመላለሳል። ድሆችን ያከብራል፣ ደካሞችን ይረዳል፣ ከክፉ አጋርም ይርቃል። በእግዚአብሔር ሲታመን መንገዱ የበለጠ ብሩህ ይሆናል። በመጨረሻ፣ ምሳሌ እንደሚያሳየው ጠቢብ ሰው ሰላምን፣ እምነትንና ማስተዋልን ዘላቂ ውርስ እንደሚተው ያሳያል።